አንድ ሰው ራሱን ለመከላከል ብሎ በሌላ ሰው ላይ ጉዳት ቢያደርስ እራስ መከላከል ወይም ሰልፍ ዲፌንስ ነው ጉዳዩ በሚል ቅጣቱ ሊቀልለት የሚችልበት ሁኔታ ምን ምን መስፈርቶች ሲሟሉ ነው የሚለውን በተመለከተ በዛሬው ቪዲዮ አነሳላችኋለሁ። ሰላም፣ እንዴት ናችሁ? እኔ ጠበቃ ምህረት ነኝ። እንግዲህ ለዚህ ቪዲዮ መነሻ የሆነኝ ጉዳይ ምንድን ነው? በስራ አጋጣሚ ካገኘኋቸው ሰዎች በሌላ ሰው ላይ ጉዳት ከደረሰ በኋላ ስለ ድርጊቱ መፈጸም ሲጠየቁ የድርጊቱን መፈጸም ሳይክዱ፣ ነገር ግን ድርጊቱን የፈጸምኩት ራሴን ለመከላከል ነው በሚል እንግዲህ ስለ ጉዳዩ ሲያብራሩ ይደመጣሉ። ስለዚህ ሕጋዊ መከላከል የሚባለው ነገር ወይም ይሄ ሰልፍ ዲፌንስ እንዲሟላ የሚያስፈልጉት አራት ነጥቦች ወይም መስፈርቶች ምንድናቸው የሚለውን በዛሬው ቪዲዮ እንመለከታለን። ስለዚህ ስለ ምንድን ነው እንደ አብዛኛው ሰው አረዳድ ራስ መከላከል በሚል የሚገለጹ ድርጊቶች ይኖራሉ። ነገር ግን በህጉ በትክክል የተፈጸመው ወንጀል ወይም ደግሞ ድርጊት ሰልፍ ዲፌንስን ራስ መከላከልን ያሟላል የምንለው መቼ ነው የሚለውን ነው እንግዲህ በዛሬው ቪዲዮ ላስጨብጣችሁ ያሰብኩት ማለት ነው። ስለዚህ አንደኛ ምንድን ነው፣ ህገወጥ ጥቃት መኖር አለበት። የመጀመሪያው መስፈርት ከሌላ ወገን የመጣ ጥቃት ኖሮ የራስን ወይም ደግሞ የሌላን ሰው መብት ከዚህ ጥቃት ለመከላከል እየተፈጸመ መሆን ይጠበቅበታል ማለት ነው ድርጊቱ። ስለዚህ ጥቃቱ አንደኛ በራሳችን ላይ ሊሆን ይችላል፣ እንዲሁም ደግሞ በሌላ ወገን ላይ ወይም ደግሞ በሌላ ሰው ላይ ሊሆን ይችላል ማለት ነው። ስለዚህ በሁለቱ መንገድ የመጣን ጥቃት ለመመለስ የተፈጸመ ድርጊት መሆን ይጠበቅበታል ማለት ነው። ጥቃቱ ደግሞ ህገ ወጥ መሆን አለበት። ለምሳሌ በህግ የተፈቀደላቸው ህግ አስፈጻሚ አካላት አሉ። ስለዚህ እነዚህ አካላት ህግን ለማስከበር ጥቃት የምንለውን ነገር ሊፈጽሙ ይችላሉ። ይሄ በህግ የተፈቀደላቸው ነው። ከልኩ ሳያልፉ በህጉ መሰረት ተመጣጣኝ የሆነ ሀይል ተጠቅመው የስራቸውን መስራት ይችላሉ። ይሄ በህግ የተፈቀደላቸው ነው። ስለዚህ እነዚህ ሰዎች የሚያደርጉት ወይም ደግሞ የሚፈጽሙት ጥቃት እንደ ህገ ወጥ ጥቃት አይቆጠርም ማለት ነው። ስለዚህ ራሴን ለመከላከል ነው የሚል ሰው ድርጊቱ ለህገ ወጥ ድርጊት መቀልበስ ወይም ደግሞ መቀልበስ እንደፈጸመው ማስረዳት ይጠበቅበታል ማለት ነው እንጂ ከላይ እንደገለጽኩት ህጋዊ ለሆኑ ጥቃት እንኳን ባንላቸው፣ ህጋዊ ለሆኑ አክሽኖች ወይም ድርጊቶች ምላሽ የሚሰጥበት አይሆንም ማለት ነው። ስለዚህ የመጀመሪያው ይህ ነው። ሁለተኛው መስፈርት ደግሞ ህገወጥ ጥቃቱ በቅርብ የሚደርስ መሆን አለበት። ይህም ማለት ገና ለገና ጥቃት ሊደርስብኝ ነው በሚል ድርጊቱን መፈጸም እንደራስ መከላከል ሊቆጠርለት አይችልም ማለት ነው ለአንድ ሰው። ስለዚህ ድርጊቱ በቅርብ ሊደርስ የሚችል መሆን አለበት፣ ወይም ይሄ ኢሚነንት ዴንጀር የምንለው ማለት ነው። በቅርብ ጊዜ የሚደርስ መሆኑን ማረጋገጥ ይኖርበታል። ያንን አክሽን ባይወስድ ኖሮ ያ ከወዲያኛው በኩል የመጣው ጥቃት በቅርብ ጊዜ የሚደርስና እሱ ላይ ጥቃቱ ይፈጸም ነበረ የሚያስብል መሆን አለበት ማለት ነው። ሶስተኛው መስፈርት ደግሞ ጥቃቱ ህገ ወጥ ሆኖ በቅርብ ሊደርስ ቅድም እንዳልኩት ሆኖ ጥቃቱ እንዳይደርስ ለማድረግ ሌላ መንገድ ወይም ደግሞ አማራጭ መኖር የሌለበት መሆን አለበት ወይም ደግሞ ሌላ አማራጭ መኖር የለበትም። ሌላ አማራጭ በቦታው ላይ ካለ ያንን አማራጭ መጠቀም ነው። ከዚህ አልፎ በሌላ መንገድ ማስቆም ካልተቻለ ብቻ ነው ድርጊቱ እንደ ማለት የተፈጸመው ድርጊት እንደ ሰልፍ ዲፌንስ ሊወሰድ የሚችለው። ስለዚህ ሌሎች አማራጮችን መጠቀም ከቻለ ሰውዬው የመጣበትን ጥቃት ለመቀልበስ እነዛን አማራጮች መጠቀም አለበት ማለት ነው። ስለዚህ ሌላ አማራጭ እያለው፣ ግን ኢዝሊ የመጣለትን አንድ ድርጊት ቢፈጽምና ወንጀል ቢፈጽም ይህ እንደ ሰልፍ ዲፌንስ አይቆጠርም። ምክንያቱም ድርጊቱን ለመቀልበስ ወይም ደግሞ ራሱን ለመከላከል ከዛ ድርጊት ሌሎች አማራጮችን መጠቀም ይችል ነበር የሚል መከራከሪያ ስለሚነሳበት ማለት ነው። በአራተኛ ደረጃ ምንድን ነው ከመጠን ያለማለፍ የሚለው መስፈርት ነው። ለምሳሌ በቦክስ ሊማታ ለመጣ ሰው ጥይት መተኮስ ተመጣጣኝ ሊሆን አይችልም። ስለዚህ ጥቃቱ የሚመለስበት መንገድ ከመጣው ጥቃት ጋር ተመጣጣኝ ነው የሚለው በአግባቡ መታየት አለበት ማለት ነው። ስለዚህ እነዚህ አራት መስፈርቶች ሲሟሉ ነው አንድ ድርጊት ሰልፍ ዲፌንስ ነው ወይም ሰውየው ድርጊቱን እየፈጸመው እራሱን ሊከላከል ነው ወይም ህጋዊ መከላከል ነው ልንል የምንችለው ማለት ነው። ስለዚህ ይሄንን ከቀረቡት ማስረጃዎች በአግባቡ ማለት በቀረቡት ማስረጃዎች በአግባቡ ማስረዳት ሲቻል ነው ሰልፍ ዲፌንስ ማስባል የሚቻለው ስለዚህ አንድ ሰው የመጣበትን ማለት ድርጊቱን ለምሳሌ አንድ ወንጀል የፈጸመው ወይም አንድን ድርጊት የፈጸመው እና በሌላ ሰው ላይ ጉዳት ያደረሰው ጥቃት ስለመጣበት ብቻ ነው ያንን ድርጊት የፈጸምኩት ጥቃት ከወዲያኛው ወገን ስለመጣብኝ ብቻ ነው በሚል ብቻ ጉዳዩን ወይ የፈጸመውን ድርጊት ሰልፍ ዲፌንስ ማስባል አይቻልም ማለት ነው። ከላይ ያብራራኋቸው አራቱ መስፈርቶች መሟላት ይጠበቅባቸዋል። ስለዚህ እነዚህ አራት መስፈርቶች ከተሟሉ ድርጊቱ ሰልፍ ዲፌንስ ነው የሚሆነው። እንግዲህ በዛሬው ቪዲዮ በህጉ መሰረት ህጋዊ መከላከል ምን ማለት ነው፣ ሊሟሉ የሚገባቸው የሚገቡ መስፈርቶችስ ምንድን ናቸው የሚለውን አነሳሁላችሁ። ይህ ቻናል እየጠቀማችሁ ከሆነ ሰብስክራይብ እና ላይክ እንድታደርጉ ጠይቃለሁ። ከቀናት በኋላ በሌላ ህግ ነክ መረጃ መመለስ ይሆናል። መልካም ጊዜ